ኒውዮርክ ከድመቶች ጋር በጎዳና የሚኖረው ኢትዮጵያዊ በአካባቢው ዘካትማን ተብሎ የሚጠራው ኢትዮጵያዊ እሸቴ ወልደ ይልማ ታሪክ ብዙዎችን እያነጋገረ ይገኛል። ለአንድ አመት በእግሩ ተጉዞ ሱዳን የስደተኞች መጠለያ የደረሰው እሸቴ በስደተኞች መጠለያም አምስት አመት ቆይቶ፣ ከዛም ከዛሬ 40 አመት በፊት የአሜሪካን ምድር ሊረግጥ ችሏል። አሁን ላይ በኒውዮርክ ጎዳና ላይ ከድመቶች ጋር እየኖረ ያለ እሸቴ ጎዳና ከመውጣቱ በፊት በአንድ የግንባታ ድርጅት ውስጥ እየሰራ በደረሰበት አደጋ ለአመታት ሆስፒታል ሕክምና ለመከታተል ይገደዳል። ከዛም በኋላ ኑሮ ጎዳና ሆኗል። ስለ እሸቴ ሕይወት ለድመቶች ስላለው ልዩ ፍቅርና የፍቅር ታሪክ እንዲሁም አኗኗሩ የሚተርከው ዘካትማን እሸቴ የተሰኘው ዘጋቢ ፍል በአልጀዚራ ዊትነስ ተሰርቷል፣ ለእይታ በቅቷል። እሸቴ አብረውት የሚኖሩት ድመቶች ቤተሰቦቼ ናቸው የሚል ሲሆን ሁሉንም በስማቸው ይጠራቸዋል። ከድመቶቹ ቀደም ቀድሞ በፍጹም ምግብ እንደማይበላ ዘጋቢ ፊልም ላይ ተነግሯል።